መንፈስ ቅዱስ በላዩ ላይ ያደረባት ልቀባ ነው። እሱን አዳማዊ ኃጢአት በምድር የሚተላለፍ አይተላለፍም። ኃጢአት የሚተላለፍ ኃጢአት የለም በመጽሐፍ ቅዱስ እሺ። እና አዳማዊ ኃጢአት ማለት አዳም በመጀመሪያ የሰራት ኃጢአት ወይንም ጥንተ በደል ትባላለች። እኛ ጋር የደረሰው ደግሞ ያ ሞቱ ነው በአዳም ኃጢያት ምክንያት የመጣው ሞት ሞት ነው ወደኛ የመጣው እንጂ ኃጢያቱ እኛ ጋር በቀጥታ አልደረሰም፣ ኃጢያት አልወረስም። ትሪፕል ጋይስ ትሪፕል፣ አስር ሺህ ነው ቅጣቱ። ጋይስ ትሪፕል ኦኬ። አዳማዊ ኃጢያት፣ ስለዚህ የሰው ልጆች ውስጥ በደሞ የሰው ልጅ ደግ ውስጥ ኃጢያት የለም ማለት ነው። ማንም ኃጢአትን እንደ ተላላፊ በሽታ እየወረሰ እየወረሰ የወሰደ የለም። ሞት ነው እኛ ጋር የመጣው ያ ኃጢያቱ ውጤት ነው እንጂ እኛ ጋር የመጣው ቀጥታ ራሱ ኃጢያቱ እኛ ጋር አልደረሰም። ስለዚህ የአዳም ኃጢያት ሰው ልጆች አልተካፈልንም፣ አልተካፈልንም ያ የአዳምን በኃጢያቱ ምክንያት የመጣው ሞት ነው እኛ ያወረስነው። ጋይስ ግላቡን ተጠቀሙ እያዘናጋኝ ነው የሰውዬ። ሞቱን በምን ወረስነው? ሞትን በምን ወረስነው? ሞትማ ከአዳም እንደመወለዳችን ሰው እንደመሆናችን የአዳምን የሚሞተውን ሰውነት ይዘን ስለሆነ የተወለድነው እኮ ታዲያ በምን አገኘ? ከአዳም የኛ ባህሪ ከአዳም የተለየ ባህሪ ስላልሆነና ከሌላ አዳም አደለም እኛ የመጣ ነው ኃጢአት ሰርቶ ከወደቀው አዳም ስሎም የተገኘ ነው። የኛም ስጋ የወደቀ ስጋ ነው። ኦኬ ስለዚህ ማንም ሰው አዳማ ኃጢአት የለበትም እያልክ ነው። ማንም ሰው ከአዳም የወረሰው ምንም አይነት የውርስ ኃጢአት የአዳም ኃጢአት የለበትም። ምክንያቱም በአንዱ አዳም ምክንያት ሞት መጣብን ስለሚል ነው በአንዱ አዳም ምክንያት ሞት ነው የመጣብን። ኦፍኮርስ ነው። ኃጢአት ደግሞ እንደማይወራረስ መጽሐፍ ቅዱስ ትንቢተ ሕዝቅኤል ላይ ይናገራል። እየዳናችሁ ነው፣ አንተ እንዳን እያልንህ እኮ ነው። ፓስተር ሆነ አብረን እናገልግል፣ አብረን እናስቀድስ እያልንህ እኮ ነው። ይሄ ግን የኦርቶዶክስ ቤተክርስቲያን አስተምህሮ ነው። እኔ ታዲያ ኦርቶዶክስ ክርስቲያን አድ ነው። ስለዚህ አዳማዊ አይተላለፍ አይተላለፍም፣ በኃጢአት ምክንያት የመጣው ውድቀቱ ጉስቁልናው ብቻ ነው የሚያጋ ደርስ። ታዲያ ለምንድነው ምዕመኖቻችሁ ሁሉ እኔ ኃጢአተኛ ነው? የግብር ኃጢአት ይባላል እሱ ወይም አክችዋል ሲን ወይም የግብር ኃጢአት ተብሎ ይጠራል እሱ። አሁን እኮ የደረሰ ሰው ነው። ለምሳሌ አንድ ህፃን ታዲያ ለሱ የግብር ሲን አይደርስም። ወይም ህፃናት ኃጢአት የለባቸውም ኃጢአትንም አያደርጉም። እኮ ስለዚህ ነገር ግን አንድ ሰው ልጅ ሆኖ ኃጢአተኛ አይደለም ማለት ነው። አንድ ሰው ልጅ ሆኖ አዳማዊ ነው እንጂ ኃጢአተኛ አይደለም ማለት የወደቀውን ደካማውን ስጋ ይዟል ነው የሚባለው እንጂ የወደቀውን ደካማውን ካማውን ስጋ ይዟል ነው የሚባለው እንጂ ኃጢአተኛ ወይም ደግሞ ኃጢአትን ወርሶ የተወለደ ኃጢአተኛ ሳይሆን የሚባለው ደካማውን የአዳምን የጎሰቀለውን ስጋ ይዟል ይባል። እስቲ መጽሐፍ ቅዱሳዊ ማስረጃ ኦሮሜ ላይ ሄደለኛ ሮሜ ምዕራፍ አምስት እንዲህ ይላል ከቁጥር አስራ ሁለት ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት እንዲሁ ሁሉ ኃጢአት ስላደረጉ ሞት ለሰው ሁሉ ደረሰ። ሕግ እስከመጣ ድረስ ኃጢአት በዓለም ነበርና፣ ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም። ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ኃጢአትን ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። ሕፃናት ኃጢአትን ይሰራሉ ሶፊ? አይሰሩ። ሞት ግን ምን ይልባቸዋል? ይነግስባቸዋል። ስለዚህ ይሄ ነው በቃ ከአዳም የወረስ ነው የሚሞተውን ደካማውን ስጋን ነው እንጂ ቀጥታ ኃጢአቱን አላወረስንም። ኃጢአትን ባላደረጉት ላይ እንኳን ይላል ሞት ከዛም፣ ቀጠል ብሎ በአንድ ሰው በደል ብዙዎች ሞተዋልና ነገር ግን የእግዚአብሔር ጸጋ በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነ ስጦታ ከዚህ ይልቅ ለብዙዎች በዛ እያለ ይናገራል። ከአዳም ጀምሮ ኃጢአትን ባላደረጉት ላይ እንኳን ሞት ቢነግስም በኃጢአት ምክንያት የመጣ ነውና፣ ስለዚህ እኛ እየወረስ ነው በቀጥታ ኃጢአቱን ሳይሆን እኛ የአዳም ውድቀት ውጤት ነው እኛ ላይ የመጣው ነው consequence ሆኖ ያላለ መጥቶ ይሳ ሙሳ ከታሚ ሁሉም ኦርቶዶክስ ያውቃል። እርግጠኛ ነህ አያ የማያውቁት ይማራሉ፣ የሚያውቁት ደግሞ ይሄው ለሌሎቹ ያስተላልፋሉ። ግን ትምህርቱ ይሄ ነው። በቤተክርስቲያናችን ያለው የጸናው ትምህርታችን ግን ይሄ ነው። ኦኬ። አይ ምን ነው ከይቅርታ ጋር ግን በዚህ አጋጣሚ መጽሐፍ ቅዱስ ላይ ድንግል ማርያም አታማልድም ተብሎ ቃል በቃል የተጻፈ ጽፏል እሺ እኔና ልደት እዚህ ጋር ነው ያለ። ነው ቃል በቃል ተጽፎ ቀደም ብሎ እኔና አንተ እዚህ ጋር ነው ያለ። ስለዚህ ፈለገ አትናቴዎስ አለ ይባላል። ስለዚህ ስለ ፈለገ አትናቴዎስ አለም የለምን ብለን ማውራት አይጠበቅብንም ማለት ነው። ከሌለ አይደል? አዎ። ስለዚህ መጽሐፍ ቅዱስ ላይ ሁለቱም ካልተጻፈ ለምንድነው አታማልድም አታማልድም ብለህ የምታወራው? ጥራሳለ። እስቲ መጀመሪያ ምልጃ ምንድን ነው? አባራ ምልጃ መሰረታዊ ትርጉሙ ፓሰርዬ ልመና ነው። በቃ ፔሬድ። እኮ ስለምን? ስለ ብዙ ነገር ሊሆን ይችላል። ስለ ዘላለም ህይወት ቅዱሳን እኛ የዘላለም ህይወትን እንድናገኝ ወደ እግዚአብሔር ሊማለዱ ይችላሉ። ለሀጢአት ስርየት ምልጃ አለ። ለምሳሌ መጽሐፍ ቅዱስ ይዛል። ቆሮንጦስ ልንሄድ ነው አይደለም የያዕቆብ መልእክት እሺ፣ እንሂድ። አትወዱትም የያዕቆብ መልእክትን። ለምን እኔ ራስ ላይ አማላጅ ለኝ ብዬ ጽፌያለሁ። ፌስቡክ አላየውም። ይሄን አሳባን ስቼ አላየውም። ጽፌያለሁ እኔ በብዙ ጊዜ መጽሐፍ ቅዱስ ነው የማነበው። ፌስቡክ ላይ ምናምን አልገባም መጽሐፍ ቅዱስ ሀሳብ ነው የምንለጥፈው። ብዙ ተማምባቸው እናደርሳለን። ከቁጥር ስንት ላይ መሰለህ የምታነብልኝ? የያዕቆብ መልእክት ምዕራፍ አምስትን

የእምነት ጸሎትን ድቡ ይናድናል ጌታም ያስነሳዋል። ኃጢአትን ሰርቶ እንደሆነ ይሰረይለታል። እርስ በርሳችሁ በአጥፋችሁ ብትናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላ ይጽያል። የጻድቅ ሰው ጸሎት በስራዋ ኃይልን ታደርጋለች። ኃጢአትን ሰርቶ እንደሆነ ምን ይልለታል ይላል። እዚህ ክፍል ላይ ይህ ስሰሪ በማጸሎት

አታስፈራራኛ። እኔ በባይብል አናግሬም። በቃ እኔ አሁን ክርስቲያን ነኝ። ገብተዋል። ያለ ባይብል አታውራኝ። በቃ እኮ ላወራህ ነው እኮ እኮ በቃ በባይብል ግለጥና መጀመሪያ፣ የራስን ሀሳብ ሳይሆን ሌት ባይብል ስፒክ ሶፊ። እሺ፣ እንግዲህ ስለ መልከ ጸዴቅ ነው የሚያወራው፣ አይደለም እንግዲህ፣ ስለ ዘላለም ክህነት ያወራል ይሄ፣ አይደለም። እሺ ስለዚህ ሞት እንዴት እንደተከለከላቸው አንተ እነርሱም ያለ መሐላ ካህናት ሆነዋልና እርሱ ግን ጌታ አንተ እንደ መልከ ጸዴቅ ሹመት ለዘላለም ካህን ነህ ብሎ ማለ አይጸጸትም ብሎ በተናገረለት ከመሐላ ጋር ካህን ሆነዋልና ያለ መሐላ ካህን እንዳልሆነ መጠን እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል። እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸው። እርሱ ግን ለዘላለም የሚኖር የሚኖር ስለሆነ የማይለወጥ ክህነት አለው። ስለ እነርሱም ሊያማልድ ዘወትር በህይወት ይኖራል እና ስለዚህ ደግሞ እርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። አሁን እዚህ ክፍል ላይ ከሞቱ በኋላ ቅዱሳን አያማልድም የሚለውን አሳየኝ። ጨረቱ ከሞቱ የሞተ ሰው እኔን ማናገር አይችልም እያልኩ እኮ ነው። አሁን ያነበብክልኝ፣ እነሱ ግን እንዳይኖሩ ሞት ስለከለከላቸው ካህናት የነበሩ ብዙዎች ካህናት የሚያወራው ሶፊ አዳም፣ እነ ማርያም የምንድናቸው የምናምን አይነበሩ ብሉይ ኪዳን ሰዎች ናቸው። እቺን ብቻ መልስልኝ፣ እቺን ብቻ መልስልኝ። እነሱ እንዳይኖሩ ሞት ስለከለከላቸው አዎ የነበሩ ሰዎች ማ በብሉይ ኪዳን የነበሩ ናቸው አይደል? በእኛስ በክርስቶስ ኢየሱስ አዲስ ህይወትን አግኝተን ከማይጠፋ ዘር ትወልደናል። አዲስ ፍጥረት ነህ፣ ኢን ክራይስት አዲስ ፍጥረት። ስጋችን ግን ይጠፋል። እኔም ጠፋለ መጨረሻ። ዘላለም በህይወት ትኖራለህ ወይ በዚህ በስጋ አካል? በስጋ ለዘላለም ህይወትን ስጋ አኳር የሚያደርግበት ሰዓት ይመጣል በትንሳኤ ኦፍኮርሱ ሌላ አለም ነው እኮ ታዲያ አሁንም ስለምናወራው ግን ምን መሰለህ ከስጋ ሆነህ አሁን ስለ ክርስቶስ ለእኔ ስትነግረኝ ከክርስቶስ ጋር ታረቁ ብለን ሰብካለን አይደለም መዳን በዚህ ነው ብለህ ስናገር ምን እያደረክ ነው? እያስታረቀኝ ነው የማለድቀኝ ነው። እኔ አንድ ነገር ልጠይቀህ፣ የመናገር አቅም ያለው ስጋ ነው ወይንስ ነፍስ ናት? የማወቅ የመናገር እንደዚህ የማ ባህሪ ነው የስጋ ባህሪ ነው ወይንስ ደግሞ የነፍሳችን ባህሪ ነው? ነፍስ በምንድን ነው የምትገለጠው? ነፍስ የምትገለጠው በስጋ ነው። ግን የመናገር የማሰብ፣ የማወቅ ይህን ባህሪ ነው እኮ። ገባኝ። እንደዚህ ከሆነ ነፍስ ያለው ሰው መናገርም መስማትም የማይችል ሰው ነፍሳት እንደሚናገሩ ታውቃለህ? ምንድን ነው ማን ናቸው? ከስጋ ተለይቶ ነፍስ ከስጋ ተለይታ መናገር እንደምትችል ታውቃለህ? እስኪ አምጣ መጽሐፍ፣ ራዕየ ዮሐንስ ላይ ደል አድ ይደብራል ምንድን ነው የምትለው? ነብስ ያል ነፍሳት እንደሚናገሩ ላሳይህ ራእየ ዮሐንስ ላይ ው ላውጣ ነው ጥንት ከቁጥር ዘጠኝ ምዕራፍ ስድስት ቁጥር ዘጠኝ እስከ አስር ያለውን አንብቦ ከዛ እሺ። በጌታ በኢየሱስ ስም እሺ

በጌታ ብዬ ስም የነባለው የራእይ መጽሐፍ ምዕራፍ ስድስት አምስተኛው ማኅተም በፈታ ጊዜ ስለ እግዚአብሔር ቃል ስለጠበቁት ምስክር የታረዱ የሰዎች ነፍሳት ከመሰዊያው በታች አየሁ፣ በታለምን ያሉትን ነፍሳት አየሁ። ድምፅ አይሰማም። ሶፊማ፣ እግዚአብሔር ቃል ነው። ተረጋግተን የተሰማመ ብናወራ በጣም ደስ ይለኛል። ምንድን ያልከው? አረ ልደት፣ እኔ እኮ በባትሪ አልሰራ ነው ነው ሶፊ ምን መሰለህ፣ እዚህ ጋር ያሉ ክርስቲያኖች ቃሉ ሲያነብ ከአፉ ሲወጣ እየሰማን ነው፣ አይደለም? አሁን ይህ አይሰማህም? አቤት። እኔ ጋር በመንፈስ ስለሆኑ የኔ ሰዎች እኔ ጋር አንድ ኮምፕሌን የለም። እሺ ቀጥል። አምስተኛውንም ማህተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረሩትን የሰዎች ነፍሳት ከመሰዊያው በታች አየው። በታላቅ ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ፣ እስከ መቼ ድረስ አትፈርድም? ደማችንስ በምግሩ በሚኖሩትና እስከ መቼ አትበቀልም? አሉ። ለእያንዳንዳቸው ነጭ ልብስ ተሰጣቸው። እንደነርሱም ደግሞ ዘብ ዘንድ ያላቸው የባሪያዎችን ጋር የተናገረው ስለመቼ የታረዱት ነብሳት ተናግረዋል አልተናገሩም? የታረዱት እዚ እያ ያለው እዚ ሰዎች በግዳ አኔ መሳደብ ይችላል፣ ሌላ ሰው ግን አትስደቡ። ብሎክ ማድረግ ምናምን ስለማልፈልግ እና ፕሊስ እዚ ጋር ተሳደቡ ተሳውን እግዚአብሔር ቃል ያረበው ምናምን ስለሆነ ሀሳባችንን ሰብስበን ለቃሉ ቅድሚያ ሰተን ነው ማውራት ያለ። ስለዚህ አይሳደቡ፣ ገባ እኔን ችግር ም ለምን እንደዚህ እንዳስፈራ ድርድር መደደ አሳደቡ ምን አገባ ሌላ ሰው ግን እዚ ጋር አትሳደቡም። እስኪ ስቲ መጽሐፉ የራእይ መጽሐፍ ነው ወይስ ምንድን ነው መጽሐፉ? መጽሐፉ ራእይ ዮሐንስ ይባላል። ራእይ ወደፊት የሚሆነውን ብቻ ነው ወይንስ የሆነውንም ነው የሚያሳየ ጌታ? ለምን ቶፒክ ሺፍት የምታደርገው ስትያዘ? አይ እኔ ሺፍት እኮ አላልኩም። ጥያቄ ነው እኮ የጠየኩኝ። አሁን ከረንት ያለ ነገር አስመሰልክ ይላል። አይ ላይ ያለ ነገር የሆነ ነገርን ይናገራል። የሆነ የተከናወነ ነገርን ይናገራል የሚከናወን ነገርን ይናገራል። እዚህ አውድ መሰረት የተከናወነ ነገር ነው። አሁን ይሄ ዮሐንስ ራዕይ ምዕራፍ ስድስት ቁጥር ዘጠኝ ላይ ያለው የተከናወነ ነው። የታረዱ ነፍሳትን አየሁ ነው እያለ ያለ አየሁ። ምን ያሉ የሚታረዱ ነፍሳትን ሳይሆን የታረዱ ነፍሳትን አየሁ ካለ ኦልሬዲ የተገደሉ ነፍሳትን ነው ያየው። እናም እነዛ ነፍሳት ደግሞ ሲናገሩ ሰምቻለሁ። እስከ መቼ ነው ደማችንን በምድር ባሉ ሰዎች የማትበቀለው? ብለው ተናግሯል። አልተናገሩም እነዛ ነፍሳት እኮ ተናገሩ። ግን ራዕይ ነው ወይስ ራዕይ ነው? ለምሳሌ የሆነ ነገር ነው የተከናወነ ነገር ምን ማስረጃ አለ? በጣም ጥሩ። እዛው በራዕይ ዮሐንስ ልንገር። ራዕይ ዮሐንስ ምዕራፍ አንድ ቁጥር 17 ጀምሮ ሞቼ ነበር አለ ክርስቶስ። ወደፊት የሚሆን ነው ወይስ የሆነ ነገር ነው ነበር ይላል እኮ ምን ማለት ነው ነበር? ወደፊት። ስለዚህ ራእይ ማለት ሁልጊዜ ወደፊት የሚሆነውን ሳይሆን የሆነውንም ነገር እንደሚናገር ማስረጃ እየሰጠው ነው። ሶፊ እኔ እኮ አይሆንም አላልኩም እኮ። ስለዚህ ይሄ ክፍል ስለዚህ ራእይ ዮሐንስ ላይ ማለት ነው። ሶፊ ራእይ ዮሐንስ ላይ በቀጥታ እነዛ የተሰዉት ነብሳት መናገር መቻላቸው የመናገር ነብስ ከስጋ ውጭ መሆና ራሱ በስጋ ውስጥ ሆና ብቻ ሳይሆን ከስጋም ተነጥላ መናገር እንደምትችል ላሳይ ፈልግ